በነገራችን ላይ በእንግሊዘኛ ቋንቋ ሀቭ የሚለውን ቃል በመጠቀም እንደዚህ ያለኝ፣ እንደዚህ ነበረኝ፣ ወደፊት እንደዚህ አይነት ነገር ይኖረኛል እንላለን። በአረብኛ ቋንቋ ምን አይነት ቃላቶች እንደምንጠቀም ታውቃለህ? አሰላሙ አለይኩም ወራህመቱላሂ በረካቱ። ይህ ሚዳድ ኦንላይን ኢስላማዊ ተቋም ነው። ለቻናሉ አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ እንደዚሁም ሼር ማድረጋችሁን እንዳትረሱ ምክንያቱም በተለያዩ ጊዜ የተለያዩ ጠቃሚ ትምህርቶችን እየጫን ስለምንገኝ ይህም ደግሞ አበረታች ስለሚሆን ነው። ቀጥታ ወደ ትምህርት ልውሰዳችሁ። በዐረብኛ ቋንቋ አለኝ፣ ነበረኝ፣ ይኖረኛል የሚሉ የተለያዩ አገላለጾችን ለመስራትና ለመጠቀም ብንፈልግ ሁለት ቃላቶችን መጠቀም እንችላለን። አንደኛው ለደይ ለደይ የሚል ቃል ሲሆን ሁለተኛው ደግሞ እንዲህ የሚል ቃል መጠቀም እንችላለን። እስኪ ለምሳሌ በነዚህ ሁለት ወይም ደግሞ በአንደኛው ቃል የተለያዩ ምሳሌዎችን ልስጣችሁ። ለምሳሌ እሱ ቤት አለው ለማለት ስንፈልግ እንደሁ ቤት እንላለን፣ ወይም ደግሞ ለደይሂ ቤት ማለት እንችላለን።

ወደ ፓስት ለማድረግ ወይም ደግሞ አላፊ ግስ ለማድረግ ከፈለግን ወይም ደግሞ ነበረን፣ ነበረው፣ ነበራቸው፣ ነበራት ለማለት ከፈለግን ግን የምንጠቀምበት መሰረታዊ ተጨማሪ ቃል አለ። እሱም ካነ የሚል ነገር እንጨምራለን። እንደየ ተውላጥ ስሞቹ ሊቀያየር ይችላል። ለምሳሌ የቅድሞቹን የተጠቀምናቸውን አገላለጾች እየቀየርን ብንሄድ መሰለን

ልክ አሁን በገለጽኩላችሁ መንገድ ወደፊት ደግሞ መቀየር ብንፈልግ እነዚህ ካን የሚለው መሰረታዊ ቃል እየተቀያየረ ስንጠቀመው ወደፊት የተለያዩ እስቴትመንቶችንም ለመናገር እና ለመግለጽ መጠቀም እንችላለን። ለምሳሌ ወደፊት ቤት ይኖረኛል ማለት ከፈለግኩኝ በዐረብኛም ላለሁ ሰየኮን ዕንዲ ቤት ሰይኩን ዒንዲ ቤት ማለት እንችላለን። ወይም ደግሞ ስለ ሰርድ ፐርሰን ካወራን ሰይኩን ዒንደሁ ቤት ወደፊት ቤት ይኖረዋል። ሰይኩን ዒንደሃ ሰያራ ወደፊት መኪና ይኖራታል ማለት እንችላለን። በነገራችን ላይ ከዚህም በተጨማሪ ሌሎች አገላለጾችን ልንጠቀም እንችላለን እንደዚህ አለው እንደዚህ አላት ወይም ደግሞ እንደዚህ አለኝ ይኖረኛል ለማለት ነገር ግን በዋናነት የምንጠቀማቸው አለኝ የለኝም ለማለት እነዚህ ሁለቱን ቃላቶች ነው እንዲ ወይም ደግሞ ለደይ ለደ ወይም ደግሞ ንደ የሚሉትን ቃላቶች መጠቀም እንችላለን ማለት ነው በቀጣይ ሌላ ትምህርት ይዤላችሁ እመጣለሁ